የሀገሬ ሰው የጤና ጉዳይ ሲነሳ ጤና ካለ ሁሉም ነገር አለ በሚል የጥበብ ምጣኔ ይገልጸዋል። ለምን ቢሉ ጤና ካለ ሁሉም ሂደት በምሉእነት ከግቡ ይደርሳልና ነው። ይህንንም ለማሳካት ከተሰሩና ህያው ምስክር ከሆኑት መካከል ሀገር በዘመኗ ብሎም በአቅሙ የደረሰችባቸው በተለያዩ እርከኖች የሚገኙ የህክምና መስጫ ተቋማት ተደራሽነትና ዘመኑን የዋጁ አሰራሮች ተቀናጅተው መተግበራቸው ማሳያዎች ናቸው። ታዲያ በእነዚህ የህክምና አገልግሎት መስጫ ተቋማት ውስጥ የሚከናወኑ ተግባራት ግባቸውን አሳክተዋል ማለት የሚቻለው በህክምናው ዘርፍ በቀላል ና በግልጽ ከሚታዩ እስከ ውስብስብ ሂደቶች ምርመራዎችን በማከናወን ማረጋገጫን የሚጠይቁ ተግባራት ተከናውነው ነው። የተገልጋዩን መፍትሄ ፈላጊነት ና የባለሙያው ሙያዊ መፍትሄ ሰጭነት ተናበው ወደ ውጤት ሲቀየሩ ና የፎስ ማዕከል ሲሆኑ ብሎም ደረጃውን የጠበቀ የአገልግሎት አሰጣጥና እየተመዘገበ ያለ ውጤታማነትን ማረጋገጥ ሲቻል ነው። በዚህም መሰረት በሀገራችን እድሜ ጠገብ ከሆኑ የዘመናዊ ህክምና ምስጫ ተቋማት መካከል ተጠቃሽ የሆነው በሶማሌ ክልል የሚገኘው ከሰባት አስርት አመታት ከመስራት በፊት ተቋቁሞ አገልግሎት እየሰጠ የሚገኘው ና በአሁኑ ወቅት የ78 ዓመት እድሜ ያስቆጠረው አንጋፋው የካራ ማራ ጠቅላላ ሆስፒታል አንዱ ነው። በመሆኑም በኢፌዲሪ የህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ በሶማሌ ክልል የተለያዩ ወረዳዎች በመገኘት በጤናና ማህበራዊ ዘርፎች እየተከናወኑ ያሉ ተግባራት ምን እንደሚመስሉ እንዲሁም እየተመዘገቡ ያሉ ውጤቶች በምን ያህል ደረጃ እንዳሉ ለማረጋገጥ የመስክ ምልከት አከናውኗል። በዚህም መሰረት የካራ ማራ ጠቅላላ ሆስፒታል በህክምናው ዘርፍ ያ? የአገልግሎት አሰጣጥ ጥራትን ለማስጠበቅ ዘመናዊና ፈጣን አሰራር ተግባራዊ እያደረገ ይገኛል። ይህም በመስክ ምልከታው በተጨባጭ የታየ ጠንካራ አፈጻጸም መሆኑ ተገልጿል። ሆስፒታላችን በጣም ትልቅ ሆስፒታል ነው። እድሜ ጠገብ ነው እና ብዙ ህዝብ ተረስት ያለው ነው ብዙ ክሊየንት ወይም በሽተኛዎች በጣም ትረስት ያረጉን ይመጡ ይመጣሉ እና ሆስፒታላችን እኛ አሰራሩ ቀንና ማታ ኮሚትመንት አለን፣ እንደ አድሚኒስትሬቲቭም ኮሚትመንት አለን ዳይና 24/7 እንሰራለን። ወደ አራት ኢመርጀንሲ ዲፓርትመንቶች አሉ። ትልልቅ ኢመርጀንሲ አለ፣ የህፃናት ኢመርጀንሲ አለ፣ የእናቶች ኢመርጀንሲ አለ። እንዱም ደግሞ ደሞ ኢንተግሬትድ የሆነ የምቹ ክሊኒክ አለ። በዛ ላይ 24/7 እንሰራለን። ሌላው ደግሞ የኦፒዲዎች የሚታከሙበት ሚታከሙበት ወደ አስር ኦፒዲዎች ይኖሩታል። ከዛ ደግሞ ዋን ስቶፕ ሴንተር አለን። ሴንተር ኦፍ ኤክሰለንስ የሆኑ የሬጂኑን ትልቁ ሴንተር አለ ተጎጂ የሆኑ የሚታከሙበትና ጀስቲስ የሚፈለግበት እዛ ኤሪያ ነው የሚታከሙት። በስፋት ያልተሰራበት አካባቢ አሁን በስፋት የተሰራበት ያለው የኦር ብሎክ አቬላቢሊቲ ነው የዋል ብሎ አቬሌብሊቲና ለማስፋፋት እየተሰራ ያለው ጥረት ምናልባት ከለውጡ በፊት እናት መውለድ ከፈለገች እና በኖርማል ደሊቨሪ መውለድ ካልቻለች እና ሰርጀሪ ወይም ሲ ኤስ የሚያስፈልጋት ከሆነ አቅራቢያ ያለው ፕራይመሪ ሆስፒታል ወይም ጀነራል ሆስፒታል ሪፈር ትደረግ ነበር። አሁን ግን እስከ 19 የሚደርሱ ወረ ብሎኮችን ገንብተን ኢኩፕ አድርገን የሚያስፈልገውን ጤና ባለሙያ ያቃጥረን አገልግሎት እየሰጡ ነው። ካራመራ ሆስፒታል ረጂም እድሜ ያለው ከ78 ዓመት በላይ እድሜ ያለው ግዙፍ ጤና ተቋም ነው። ከ1.5 ሚሊዮን ህዝብ አገልግሎት የሚሰጥ ነው። ከአገልግሎት አንጻር ሰርቪሱም ወደ 25 ሰርቪስ ኤሪያዎች አሉ። ይህም እንደ እድሜው ለማህበረሰቡ አስፈላጊ የሆኑ ተገቢ የተባለን ስታንዳርዱን ጠብቆ እየሰጠ ነው። ከዛ ያነው ሆስፒታሉ ከወረቀት ንክኪ ነፃ የሆነ አገልግሎት ህክምና አገልግሎት እየሰጠ እንደሆነ አይተናል። በተጨማሪም ያሉ አገልግሎት ለማዛመን ያህል ኤምሲኤች ማለትም የእናቶችና የህፃናት ህንፃ ለብቻ በኤንጂኦ ወይም በሌሎች እርዳታ በሚያደርጉ ድርጅት አማካኝነት እየተገነባ ነው ያለው። በአልቅም ወደፊት አገልግሎቱን በጥሩ ሁኔታ የሚያሻግር እንደሆነ ገምግመናል። በተጨማሪም በክልሉ ምልከታ በተደረገባቸው የፋይፈን እና የጀረር ዞኖች በሚገኙ የጤና ተቋማት በተለይ በወሊድ ምክንያት የሚከሰት የእናቶች ሞትን ለማስቀረት አበረታች ተግባራት እየተከናወነ ይገኛል። በክልሉ አንደኛው ዞን ፋይፈን ዞን፣ ሁለተኛ ጀረር ዞን ነው። አየር ደጋ ጤና ጣቢያ ነው። በዛ ላይ ጥሩ ጠንካራ ጎኖች የነበሩ ለአብነት ከምነሱ ሁኔታዎች አንዱ ኦር ብሎክ አስገንብቷል። እንደዛውም ለኤምሲኤች ለእናቶችና ህጻናቶች የሚውል ሁለት ብሎክ ህንፃዎች ገንብተዋል። ጥሩ ሁኔታ እንደሆነ አይተናል። ይሄ ጥሩ የሚያሰኝ ነው። ይህ በእንዲህ እንዳለ ቋሚ ኮሚቴው በየደረጃው ባሉ የህክምና ተቋማቶች እየተከናወኑ ያሉ አፈጻጸሞች እንደ ሀገር በጤናው ዘርፍ ከተደራሽነት ባለፈ የአገልግሎት አሰጣጥ ጥራትን ለማረጋገጥ እየተሰራ ያለው ስራ እውን የሚሆነው በተቋማቱ ላይ የታዩ ጠንካራ ስራዎች ሲቀጥሉና የታካሚውን የህክምና ደረጃ ወደ ውጤታማነት የሚያሸጋግሩ የመድኃኒት አቅርቦት ክፍተቶች ሲቀረፉ መሆኑ ተገልጿል። በኛ በሆስፒታል ደረጃ መሻሻሉ ነገር አለ። እኛ እርስ በራሳችን በየጆብ ዲስክሪፕሽኑ ሁሉም የራሱን ድርሻ ወስዶ ጋቡን፣ በእኛ በኩል የታዩትን ለመፈጸም ዝግጁ ነን። እኛ ቀንና ማታ ኮሚትመንታችን ሀይ ነው፣ እዛ ላይ እንሰራበታለን ብዬ አምናለሁ። በጤና ጣቢያ ደረጃ የአንድም በሽታ ዋነኝነት መንስኤው ከየት እንደመጣ ለማወቅ የሚያስፈልጉ የላብራቶሪ ማሽኖች አሉ፣ እንደ ሲቢሲ ኬሚስትሪ ማሽን ሆርሞን አላላኒስ የሚሰራባቸው እነዛ ማሽኖች። በመጀመሪያ ደረጃ ሲቢሲዎችን አስገብተናል። አሁን ጥረት እያደረግን ነው። ኬሚስትሪ ማሽን፣ ሆርሞናል ማሽን እና ኤሌክትሮኒክ የሚያስፈልጉ ማሽኖችን ለማስገባት በጀት ተይዞለት ከኤብሳ ጋር አግሪመንት ገብተን በአጭር ጊዜ ውስጥ ለማስገባት እየሰራን እንደሆነ ጥረት አድርገናል። ሌሎች መታረም ያለባቸው እነሱ እንደ ፊድባክ ያነሱት የመድኃኒት አቬላቢሊቲ ነው። መድኃኒት በተፈለገበት ቁጥር እና በተፈለገበት አይነት በየቦታው ጤና ጣቢያ የሚሆን ጤና ኬላ የሚሆን ሆስፒታል የሚሆን መግኘት መቻል አለባቸው። በሽተኞች ፈውስ ትልቅ ተጽዕኖ ስለሚያመጡ አለመገኘታቸው የመገኘት አዝማሚያው እንዴት መሻሻል እንዳለበት ከነሱ ጋርም ተወያይተንበታል። እኛ እንደ ክልል የምንወስደዋለን በጀት ተያያዝ የሚመደብለት በጀት አንዳንድ አካባቢዎች ላይ ትኩረት ይፈልጋል። ከፋይናንስ ቢሮ ከክልሉ ፋይናንስ ቢሮ ጋር አንድ ላይ ሆነን እሱን በስራ ህረት ዲስከስ እያደረግንበት ነው ግን የስቶክ አውት ኢሹ ደግሞ በኤቢኤስ በኩል መታረም መቻል አለበት እና የስቶክ አውት ኢሹ በኤቢኤስ እና በጤና ሚኒስቴር በኩል ትንሽ ትኩረት ስለሚፈልግ በዛ በኩል ደግሞ ለሚመለከታቸው አካላት ፊድባክ ሰጥቶ እዛ ደግሞ እርማት እንደሚያገኝ ተስማምተን የተለያየ ነው። ከጤና አኳያ ስንነሳ ያየናቸው ጤና ተቋማት ጤና ጣቢያ ምን ሆስፒታል ለህብረተሰቡ የተሻለ አገልግሎት ለማስጣት ተጨማሪ ፋሲሊቲ እንደሚያስፈልጋቸው አይተናል። ስለዚህ የሚመለከታቸው አካል በዚህ ላይ ትኩረት አድርጎ እንዲሰሩ ነው የምንለው። በሆስፒታሉ አካባቢ ሆስፒታሉ ስ የሚያገለግለው ብዙ ማህበረሰብ እንደመሆኑ መጠን ልክ ጤና ጣቢያ ይሄኛውም እንደ ሲቲ ስካን እና ሌሎችም የሚያስፈልጉ ማሽነር ማሽን እንደሚያስፈልጋቸው አይተናል። ሌላ ከዚህ ጋር በተያያዘ የመድኃኒት እጥረት እንዳለም እንዳለ ማይተናል የመድኃኒትን እጥረቱ እጥራቱ እቅድና አፈጻጸሙ የማይመጣጠን የማይጣጠም መሆኑንም የታዘብነው ይሆናል። ይሄ በተገልጋዩ በተጠቃሚዎቹ ላይ አሉታዊ ተጽዕኖ እንዳለው ገምግምናል። ይሄም የሚመለከተው አካል በመነጋገር በቅርብ መስራት እንዳለባቸው አይተናል። ሌላ የሆስፒታሉ ቦርድ ኦንቦርድ አለመሆኑ ነው ትሌስት ቋሚ የስብሰባ ጊዜ አለመሆኑና አለመኖሩ የሆስፒታሉን ችግር በወቅቱ መፍታት አለመቻኑ ያሳያልና እነሱም የሚመለከተው አካልም ይሄንን እነሱንም ኦን ቦርድ እንዲሆን ምክንያቱም እነሱ በወቅቱ የሚሰበሰቡ ከሆነ ውሳኔ የሚሰጡ ከሆነ አሁን የተባሉ ችግሮች ይቀረፋሉ የሚል እምነት ስላለን ነው ይህን ፊድባክ የምንሰጠው። ከዚህ ባለፈ በክልሉ የሚገኙ የማህበራዊ ልማት የባህልና ስፖርት ጉዳዮች የመስክ ምልከታ የተከናወነባቸው ዘርፎች ሲሆኑ በማህበራዊ ዘርፍ የሴቶችን ኢኮኖሚያዊ ተጠቃሚነት ከማሳደግ አኳያ በቱሊ ጉሌድ ወረዳ እየተከናወነ ያለው አፈጻጸም አበርታች መሆኑ ተገልጿል። በቱሊ ጉሌድ ወረዳ አስተዳደር ውስጥ እነሱን አይተናል። በግብርና ዘርፍ ላይ ነው የተሰማሩት። በማህበር ተደራጅተው ጥሩ ስራ እየሰሩ እንደሆነ በግብርና ምርታ ምርቶ መጋዘን ውስጥ ያስገቡ አይተናል። ይሄ ጥሩ ተሞክሮ እንደሆነ ወስደናል። የኢኮኖሚ ተጠቃሚነታቸውን የሚገልጹ ብዙ ተግባራቶች እዛ አካባቢ እየተሰሩ እንዳሉ ማሳያ ነው። በተመሳሳይ የክልሉን ባህልና እሴቶች ለማስተዋወቅ እየተከናወኑ ያሉ ተግባራት፣ በሴቶችና ህጻናት ዙሪያ የሚስተዋሉ ክንውኖች፣ በወጣቶች የስብና ግንባታ ማዕከል እየተሰጡ ያሉ አገልግሎቶች እንዲሁም ደረጃውን የጠበቁ የስፖርት ማዘውተሪያ ስፍራዎች መሟላታቸው በሀገር ሁለንተናዊ እድገት ላይ የሚኖራቸው ፋይዳ ቀላል አለመሆኑ ተገልጿል። በከተማ መስተዳደር አካባቢ በስፖርትና ወጣቶች የተሰሩ እንደ ከተማ ማለት ነው ለሌሎችም ተሞክሮ የሚሆኑ የስፖርት ፋሲሊቲ ያሉ ይሄ በስፖርት ዙሪያ እየሰራ ያለው በወጣቶች እና በስፖርት ዙሪያ ያለው ጥሩ እንደሆነ የሚያሳየውን ኢቨን ደሌላም እንደ ጥሩ ተሞክሮ የሚወሰን መሆኑን ገምግመናል። በባህልም ዙሪያ እንደዛ ነው። ስፔሻሊ የባህል ቡድን አደራጅቶ በተለይ እነሱ በኪነ ጥበባቸው ማህበረሰቡን የሚጠቅሙ ጉዳዮች ላይ እያስተማሩ እንዳሉ አይተናል። ይሄም ጥሩ ነው። የባህል ሙዚየምንም አይተናል። እዛ ውስጥ ያሉ ቅርሶችን እምቅ ሀብቱን እዛ የሰበሰቡ እንደሆኑ አይተናል። ይሄ እንደ ጥሩ የሚወሰድ ነው። በሴቶችና ህጻናት ዙሪያ ሌላ በምልከታችን ያየ ነው፣ የሴቶች ሴፍ ሀውስ የሚባለው ተወልዶ የተጣሉ ህጻናትን አንድ ላይ ሰብስቦ እዛ ሲያሳድጉ ቤቱም ያለው በመስሪያ ቤታቸው በጽፈት ቤታቸው ውስጥ በኦፊሳቸው አካባቢ መሆኑ ለክትትልም ያመቸዋል። ባላቸው አቅም ራሳቸው ድጋፍ አድርጎ የውጭን ድጋፍ ሳይፈልጉ ሴቶች ራሳቸው ወደ ስድስት የሚሆኑ ህጻናትን እያሳደጉ እንደሆኑ አይተናል። ለዛም የሆኑትም ሰራተኞቹም በራሳቸው ማዋቅር ሳይኖር እያሳደጉ እንደሆኑ አይተናል። ይሄም ምልከታችን ያየ ነው። ሌላ ዋንስቶፕ ሴንተርም የህጻናት የሴቶች የፆታ ጥቃትንም እስከዛ ድረስ ሄደን በምልከታችን ውስጥ ካየናቸው በሴቶች ዙሪያ ያየናቸው ጉዳዮች አንዱ ነው። ይህም ጥሩ እንደሆነ ዞኑ በደንብ እየሰራ እንደሆነ በዞን ደረጃም ሳይሆን በክልል ደረጃም እንደተሞክሮ የሚወሰዱ እንትኖች አሉ። ሁሉም የሚያገባቸው ባለድርሻ አካላት አንድ ላይ ሆኖ እየሰሩ እንደሆነ ይህንንም በምልከታችን ውስጥ ለማየት ሞክረናል። ቋሚ ኮሚቴው እንደ ሀገር ተጠባቂ እድገት ግቡ እንዲሳካ የሚያስችለው በየዘርፉ ላይ የታዩ ጠንካራ ስራዎች ሲቀጥሉና በየዘርፉ የአገልግሎቶች ደረጃ መሻሻ ሲረጋገጥ መሆኑ አያጠያይቅም። ይህም በመስክ ምልከታው በተጨባጭ የታየ መሆኑ ተገልጿል። ከማህበራዊ ዘርፍ በኩል ስናይ ትኩረት የሚሻው ጉዳይ ሆኖ አግኝተናል። በተለይም ህጻናት የአካል ጉዳት እያለባቸው ወደ ትምህርት ቤት እንዳልመጡ አሁንም ማህበረሰብ ውስጥ እንዳሉ በውይይታችን ጊዜ በመውጫችን ጊዜ ያየነው ጉዳይ ነው። ይሄ ግን አትሊስት ትምህርት ማግኘት አለባቸው ተደራሽ እንዳልሆነ ያሳያል ማለት ነው። በከተማ ዙሪያ የአካል ጉዳተኞች ተሀድሶ ማይክልንም ጎብኝተናል። እዛ ጥሩ ስራው እንዳለ ሁሉ እዛ አካባቢም መሻሻል ያለባቸው ነገሮች አሉ። ከሁሉም በላይ ያደነቅ ነው ምንድን ነው የአካልን በማሽን ፕሪንት ለማስራት እቅድ እንዳለ ማሽን ባይገባም ሂደቱ ስላለ ሂደቱን አድንቀናል። አሁን ያለው ግን ተደራሽ እንዳልሆነ ገምግመናል። ማዕከሉ ያለው እዚህ ብቻ ስለሆነ ሌላ ቦታ ከሌሎች ዞኖች ወረዳዎች፣ እዚህ ረዥም ርቀት ተጉዞ እዚህ ስለሚመጡ ተደራሽ እንዳልሆነ ላላስፈላጊ ወጪ እንደሚጋለጡ ሁሉ ገምግመናል። ምን ብቻል የሚመለከተው አካል ሌሎች ዞኖች ውስጥም ተመሳሳይ ማይከል መገንባት ቢችል የሚል ነው። ሌላ በሰው ኃይልም ቢያጠናክሩ የሰው ኃይልም ክፍተት አለባቸው። በውስጥ ያሉ ፋሲሊቲ ማዝናኛም ሁን የዛ አይነን እንዲኖሩ ገምግመናል። በመሆኑም በጤና ማህበራዊ ባህልና ስፖርት ዘርፎች የተጠቀሱት ትኩረት የሚሹ ተግባራትን ማከናወን ሲቻል በክልሉ እየተመዘገቡ ያሉ ውጤታማ አፈጻጸሞች ይበልጥ እንደሚጠናከሩና የላቀ ተጨባጭ ለውጥ ማምጣት እንደሚቻል ቋሚ ኮሚቴው አስገንዝቧል።